በረመዳን የመጨረሻዎቹ ዐሥርተ ቀናቶች ውስጥ አንተ የምታደርጋቸው ዒባዳዎች ከነኚህ የዙልሕጃ አሥርቱ ቀናቶች ጋር እኩል ሊሆን አይችልም። አሁን ያለህበት የዙልሕጃ አሥርቱ ቀናቶች ይበልጣሉ። ለሊት፣ የረመዳኑ ሌሊት ይበልጣል። በቀን ደግሞ የዙልሕጃ አሥርቶቹ ቀናቶች ይበልጣሉ ይላሉ። እነኚህ አሥርቶቹን ቀናቶችን አላህ ለማን ያቀረበው? ለእኛ ለልባሞች ሙዑሚን ሊሆኑ ሰዎች አላህ ቁርአንን አወረርኩኝ ስል ለልብ ላላቸው ሰዎች ነው። ለሚያስተውሉ ሰዎች ነው። ነገር ለሚያስቡ ሰዎች ነው። እነኝህንም ገበያ አላህ ለእኛ ሲያቀርብልን ለነጊያችን እንድንሰንቅ ነው። ለነጊያችን ጥሩ ነገር እንድንሰራ ነው። ያለፉት ኡመቶች ያለፉት ህዝቦች የተሰጣቸው እድሜ ከኡመተ ሙሐመድ ዓለይሂ ሰላቱ ወሰላም ጋር ሲተያይ እኩል ሊሆን የሚችል አይደለም፣ አይቀራረብም። ራሱ ረጃጅም ዓመታቶችን እነኛ ህዝቦች ይኖሩ ነበር እመቶቼ ግን አሉ። ረሱሉ ዓለይሂ ሰላቱ ወሰላም ትልቁ ጣሪያ ሊነካ የሚችል እንኳን ስልሳና ሰባ ነው። ከዛ የሚዘልቅካ እናዲር ነው ስልሳና ሰባ ነው ትላልቅ እድሜያቸው አሉ። ታዲያ እነኚህ አስርት ቀናቶች ውስጥ የምታደርጋቸው ዒባዳ ሁሉንም ሊያጠቃልል ይችላል፣ ሁሉንም ይሸፍናል። ረሱሉ ዓለይሂ ሰላቱ ወሰላም ሰሓቦቻቸውን ሰበሰቧቸው። ሰሓቦች አሏቸው በእነኝህ አስርት ቀናቶች ውስጥ እናንተ የምታደርጓቸው ዒባዳዎች በሌሎች ቀናቶች ከሚደረጉ ከማንኛውም ዒባዳ አጅራቸው አላህ ዘንድ የገዘፈ ነው አሉ። ሰሐቦችም ገረሟቸው። ወለል ጅሃዱ ፊ ሰቢልላህ ያ ረሱላላህ አሏቸው። ያ ረሱላላህ ዓለይሂ ሰላቱ ወሰላም፣ በአላህ መንገድ ላይ ጅሃድን ማድረግ ከነኝህ አስርት ቀናቶች አይበልጥም እንዴ? አላህ መንገድ ላይ ጅሃድ ማድረግ

በእነኝህ አስርት ቀናቶች አንቺ የምታደርጋቸው ማንኛቸውም ዒባዳ ወላሂ <سؤال> አጅራቸው እጅግ በጣም የገዘፈ ነው። ይህን ገበያ ደሞ አላህ ያቀረበልን ለኛ ለሙእሚኖች ነው። ይህ ትልቅ ገበያ ነው። ትልቅ ገበያ። ይህን ገበያ ትልቅነቱን አውቀው ይህን ገበያ ውድ መሆኑን አውቀው በዚህ ገበያ ውስጥ የሚሸሙቱት ግን ጥቂት ልባሞች ብቻ ናቸው። ጥቂት የነገን የአኺራን ቤታቸው የሚያስቡት ሰዎች ብቻ ናቸው። ስለ ቀብራቸው የሚጨነቁት ሰዎች ብቻ ናቸው። እነኚህ ቀናቶች ውስጥ ራሳቸውን የሚያዘጋጁት እነኚህ ቀናቶች ውስጥ ራሳቸውን ለሁሉም ነገር ብቅ ብቅ የሚያደርጉ ከሰላቱም፣ ከዱዓውም፣ ከሰደቃውም፣ ከመጾሙም፣ ከሌሊት ሰላት፣ ከዱሓ ሰላት፣ ሱና ሰደቃ መስጠት፣ ማንኛቸውንም ዒባዳዎች ላይ ልንበረታ ይገባል። ወላ ኡድህያ በማውጣት አቅሙ ካለ ራስ ልታዘጋጅ ይገባል። ትልቅ ቀን ነው። አጃጆቻችን በሀጅ በአረፋ ራሳቸውን ቢዚ ያረጉ፣ እኛ ደግሞ ባለንበት ቦታ ላይ በዱዓ ልንበረታ ይገባል። እነኚህ ቀናቶች አስርቶቹ ቀናቶች ብሎ ማለት እኮ ትንሽ ጠይቀ ብዙ የሚሰጥህ ቀን ማለት ነው። ትንሽ አላህን ትጠይቀዋለህ፣ አላህ በብዙ ይሰጣል። ትንሽ ትሰራለህ፣ አላህ ቁጥር ስፍር የሌለውን አጅር ይሰጣል። በትንሽ ስራ ብዙ ማግኘት፣ በትንሽ ዱዓ ብዙ መቀበል። ዱዓህም ለአላህ አሰማ

ልቦዝን አይገባ። ራስህን ቤተሰብህን፣ በዱዓ በዒባዳ ራስህን አነሳሳ፣ ጋብዛቸው ወደዚህ መልካም ስራ። ሰሐቦች ይሽቀዳደሙ ነበር በኸይር ነገር። ዛሬኛ ሽቅድድሞቻችን ተቃራኒ ሆኗል። ሰሐቦች የተሽቀዳደሙበት ጥለው ተሄዷል። ዱንያ ዱንያ ላይ ያሉ እነሱ። ሰሓቦች ሰሓቦች ይሽቀዳደሙ ነበር በኸይር ነገር፣ ይሽቀዳደሙ ነበር በሰደቃ ይሽቀዳደሙ ነበር በመጾም። ያ ሲጾም ይሄ ሰደቃ ያውጣል፣ ያ ሰደቃ ሲያውጣ ይሄ ቁርአን ያኸትማል፣ ይሄ ቁርአን ሲያከትም ያ ዚክር ያደርጋል፣ ያ ዚክር ሲያደርግ ያ ጂሃድ ያደርጋል። የተለያዩ ስራዎችን በመስራት ራሳቸውን ያሽቀዳድሙ ነበር። ኸይሩን ነገር በሙሉ አላህ ያግራልን፣ ሸሩን በሙሉ ደግሞ አላህ ያርቀልን። እዚህ ቀናቶች ውስጥ ደግሞ ራሳችንን ወጥረን በዒባዳ ተጠናክረን የአላህን ውዴታና የአላህን ፍቅር የምናገኝ አላህ ያደርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።